ይሆናል ወመተ ዝም ብለህ ከመሬ መተህ ታንቀኛለህ። አንቺ አምሻ እንዴ ምን እያልሽ ነው? ሊዱ ነው ያደረግካት፣ ምን እያደረክ ነው? ምን አደረኩኝ? ያቺም እየመጣች በጥፊ ይሄም እየመጣ ነው። እዚህ ቤት በጉልበት ነው እንዴ የሚያስቡት? ጓደኛሽ አይደለች እንዴ እንዴ ነው ስለሷ? ማጣቂ ከጠዋት ጀምሮ ቤቷ አልተጸዳም፣ ምግብ አልተሰራም። ዳይም ተነሽ፣ ወደ ስራ። እቺ ኩረሪ ማተን ጣጣ፣ በሩን ትዘጋብኛለች፣ ተዘጋብኛለች። ምንም አላደረኩ አብሽ፣ እዚህ እንዴት እስካሁን አልመጣችልኝ? አዎ፣ በእርግጠኝነት ፍቅር እጅ ይኖርበታል። ልበታል። ያኔ አዴንስ ስናገታት እራሱ የሷ እጅ ነበረበት። ምናልባት ከነገረቻችሁ፣ ሂድና እሷን ጠይቃት። እንዴት አንተ ልታወቅ ቻልክ? በቃ እኔ ልቤ ነገር፣ ምንም አዲስ ነገር የለም ዴቭ። ሁሉም ነገር ተመሳሳይ ነው። ወይኔ ዴቭ፣ ለካ አይኔ ሰሮናን ውስጥ ትጫወቱብኝ ኖረች። ዴቭ፣ ቆይ እስኪ ተረጋጋ። እነሱ እኮ ገና ገና ለገና ትሆናለች ብለው እየጠረጠሩ ነው እንጂ እርግጠኛ እኳ አይደሉም። ለሊዞር በይል መሲ ነበር። ዴቭ ቆይ፣ ምን ሰታ ልቀትንች ዴቭ፣ ልቀቀኝ። እንደለገሽ ትፈልጊያለሽ፣ ስለዚህ ቶሎ ትነግሪኛለሽ ማለት ነው። ምንድን ነው? ነግር፣ አንቺ ክፉ በሊዲያ ወጥቶ መቅረት ቤተሰቡ በጣም ተጨናንቋል፣ እየተተረማመሱ ይገኛሉ። ዴቭ በተለይ እህቴን አልተረዳኋትም፣ እሷ የምትናገረኝን ማዳመጥ ባለመቻሌ ይኸው ልትሰወር ችላለች። ምናልባትም ጭቅጭቁ አሰልችቷት ሊሆን ይችላል፣ ከዚህ ቤት ልትወጣ የቻለችው ብቻ ናውልም ድርጊቱን እንዳልፈጸመ ሁሉ እንደ አዲስ እየጠየቀ ይገኛል ከዚህ በፊት ደመቀ አደይን እንዳገታት ሁሉ አሁንም ሊዲያን እሱን ያገታት በማለት ጉሮሮውን አንቆት ነበር። ነገር ግን እሱ እንዳላደረገውና ከድርጊቱ በስተጀርባ ፍቅር ትኖርበታለች በማለት ፍቅርን ጉሮሯን አንቋት ነበር። ፍቅርም ስለ ሊዲያ መታገት የምታውቀው ነገር እንደሌላት እየተናገረች ነበር። ዴቭ ግን ሊሰማት አልቻለም። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአደይ ድራማ ክፍል 47ን የምናይ ይሆናል። ቤተሰቡ ተሰብስቦ ባለበት ሰዓት ለዴብ የሊዲያ ለመምጣት ይነግረዋል። ትናንትና ከኤላ ጋር ያደረች መስሎኝ በማለትም ይጠይቃል። ኤላ ከእሱ ጋር እንዳላደረች እንዲሁም ቤዛን ስላየቻት ወዲያውኑ ተናዳ እንደወጣች ኤላም ይመልስለታል። ድርጊቱን የፈጸመውን አውልም ምንም እንደማያውቅ እሱም አብሮ ጠያቂ ነው ይህም ስልኳ ላይ ቢደውል ስልኳ እንደማይጠራ ይነግራቸዋል። ፍቅር የዚህን ጊዜ ምናልባትም ከኤላ ስትመለስ ዳይመንድ ና ኪንግ ጠልፈዋት እንዳይሆን በማለት ለእነሱ ትነግራቸዋለች። የማንህት እንደሆነች አላወቁም ማለት ነው በማለት ወዲያውኑ ኪንግ ና ዳይመንድ ወዳሉበት ቦታ እየሮጠ ይሄዳል። ዴቭን አኳኋን የተመለከተው ኤላም ወዲያውኑ ተከታትሎት አብሮት ይወጣል። ምን ነው? አንተስ ወንድ አይደለህም እንዴ? ሌሎቹ ሲሄዱ አንተ ብቻ ለምን ቀረህ? አለችው ቤዛ። በማይመለከትሽ ነገር አትግቢ። አሁን ብቻ ህን ላወራህ ፈልጋለሁ በማለት አኦልን ወደ መኝታ ክፍል ይዛው ትሄዳለች። ፍቅር ቬን በንዴት ሊዲያ እያለ እየተጣራ እነሱ ወደሚያርፉበት ቤት ወደ ውስጥ በመግባትም ሊዲያን ያጣታል። ወደውኑን በመውጣት እህቴን የት አደረሳችኋት በማለት ዳይመንድን ጉሮሮውን ያንቀዋል። ደመቀም ስለ ሊዲያ የሚያውቀው ነገር እንደሌለ ይናገራል። ንጉስም እሱን ልቀቁት፣ የምናውቀው ነገር የለም እኛ ሊዲያን አላየናትም በማለት ይመልሳል። አደይም ሊዲያ እንደወጣች እንዳልተመለሰችና አግተዋት እንደሆነም ተናገሩ እያለች እነሱን ማስጨነቁን ተያይዘዋለች መቀ ስላንተ እህቴን የማውቀው ነገር የለም። ደግሞ ምን አድርጋኝስ ያንተ ነህ ታግታታለው። እኛ ብዙ የሚያስጨንቀን ነገር አለ፣ እየመጣችሁ አትረብሹን ኑሯችንን እንኑርበት እያለ ነው። እርግጠኛ ነህ እህቴ ካንተ ጋር የለችም? በማለት ጉሮሮን አንቆት የነበረውን ይለቀዋል። ንጉስም ስልኩን ከወሰድንባት በኋላ ሊዲያን አላገኘናትም በማለት ያረጋግጥለታል ለዴቭ ሌላም በበኩሉ እርግጠኛ ነኝ ሊዲያ ከእናንተ ጋር ከሆነች፣ ዴቭ ሳይሆን እኔም አለቃችሁን በማለት ይዝትባቸዋል። አደይም በበኩሏ ምናልባትም ከጓደኞቿ ሄዳ ይሆናል በማለት ዴቭን ለማረጋጋት እየሞከረች ነበር። ዴቭ ግን በጭራሽ እዚህ ሀገር ምንም አይነት ጓደኛ የላትም አላት። ምናልባትም ካክስቷ ሄዳ ከሆነስ? በማለት ለአክስቷም ወዲያውኑ ይደውላል። አክስታቸውም ወደ ቤታቸው እንዳልመጣች ይነግሩታል። የዚህን ጊዜ ዴቭ በጣም ይጨናነቃል። የሚያደርገውም ግራ ገብቶታል። በቃ ወደ ቤት እንመለስ ምንም የምናደርገው ነገር ከሌለን በማለት ወዲያውኑ ወደ ቤት ይመለሳሉ። ንጉስ ግን አደይ የምናግዛችሁ ነገር ካለ እንድናግዛችሁ ንገሪን እያላት ነበር። ፍቅርም ናወልን ወደ መኝታ ክፍል ከወሰደችው በኋላ እርግጠኛ ነህ ስለ ሊዲያ መጥፋት እጅህ የለበትም አለችው። ናወልም በፍጹም እጁ እንደሌለበት ይነግራታል። በቃ እርግጠኛ ነኝ እነ ኪንጉ ወስደዋት ይሆናል። አንድ ሁለት ቀን ኮርኩሞ ይመልሷታል። እንደውም ምን አለ በዛው በወጣችበት ብትቀር እያለች ነበረ። ናወልም የቤቱ ድምቀት እኮናት ለምን እንደዚህ ተያለሽ? እንዲህ በቀላሉማ አሳልፈን አንሰጣትም እያለ በማስመሰል ላይ ነው። በዚህ ሁኔታ እያሉ ቤዛ ወደ ክፍላቸው ትገባለች። ስለ ሊዲያ ምን አዲስ ነገር አለ? በማለትም ጥያቄዋን ታስከትላለች። ፍቅርም እያስመሰልሽ ነው ወይስ ለልጅቷ ተቆርቆረሽ? በማለት ሁለታቸው ሰጣ ገባ ይገባሉ። ቤዛ ምሽት ላይ ናወልና ሊዲያን አብራ እንደ ተመለከተቻቸው ትነግረዋለች። የዚህን ጊዜ ናወልም ይደነባበራል። ፍቅር በማይመለከትሽ ጉዳይ ጥልቅ አትበይ እያለቻት ነው። አንቺ ደግሞ እንጭጭ ነሽ በማለት ትታቸው ትወጣለች። በቤዛ ንግግር የተደናገጠው ናውልም ወዲያውኑ ተከታትሏት ሊወጣ ሲል ምን አደነባበረ ዝም ብለ ቆጭበል በማለት ከተነሳበት እንዲቀመጥ ታደርገዋለች። እነዴቭም ከደመቀ ደርሰው ሲመለሱ መንገድ ላይ ሆነው ምን ማድረግ እንዳለባቸው እየተመካከሩ ነበር። ከመጸለይ ውጭ ሌላ አማራጭ የለንም አለቻደይ ለመሆኑ ግን ምን መሄጃ አላት ብለህ ታስባለህ? ምንም አይነት ጓደኛም የላትም። ኤላ ልሄድ ስትለኝ ተቆጥቻት ነበር። ለመሆኑ ግን ኤላ ካንተ ከተለየች በኋላ ሌላ መሄጃ እንዳላት ነግራህ ነበር እንዴ? በማለት ጥያቄውን ያስቀጥላል። ኤላም ትኩረት እንዳልሰጣትና ተናዳ እንደወጣች ለዴብ ይነግረዋል። ዴብም ለእህቴ የሚገባውን እንክብካቤ አልሰጠኋትም፣ በጣም በድያታለሁ እያለ ራሱን እየወቀሰ ነበር። ቤዛ ናወልን እያስጨነቀችው ነው። ሊዲያን የት ነው የከተትካት ተናገር፣ በአይኔ በብረቱ ካንተ ጋር ስትሄድ አይቻታለሁ። አላማህ ምንድን ነው? ፍቅር ለምንድን ነው ያመጣችህ? በማለት በማለት ስታፋጥጠው ነበረ። ነወልም ምንም አታመጭም። አዎ የወሰድኳት እኔ ነኝ። ቤዛም ሊዱን ገለሃት ነው እንዴ? የታደረስካት? ይህንን ነገር ለማንም እንዳትናገሪ፣ ትንፍስ እንዳትይ ካልዛ ፈርዶብሻል በማለት ይዝትባታል። ቤዛም ለማንም ትንፍስ አልልም፣ ግን አብረን እንስራ። ለምንድን ነው ፍቅርን የምትፈራት አለችው። ናውልም ለትንሽ ጊዜ ነው እንጂ እሷንም አጠፋታለሁ በማለት ይመልስላታል። እሺ አንቺም ምን ልርዳሽ? ለሊን አጥፋልኝ አለች። ናውልም መጀመሪያ ልጁን በኋላ የእሷ ይደርሳል ይላታል። እየወሰድክ ግን ምንድን ነው የምታደርገው በማለትም ስጠይቀው ነበር። እሱ አንችን አይመለከትሽም። ለማንኛውም አሁን የወራ ነውን ለማንም እንዳትናገሪ በማለትም ያስጠነቅቃታል። ወንድና ንጉስም በሊዲያ መታገት ፍቅር እጇ እንዳለበት እየተመካከሩና እያወሩ ነበር። በኋላም እስኪ እንደውልና የምትለውን እንስማት በማለት ደጋግመው ቢደውሉላት፣ እሷ ግን ስልኩን ልታነሰው አልቻለችም። መቀም ዴቭ ግን ከኛ ላይ እየመጣ የሚፈነጨውን ነገር ማቆም አለበት። እሱ የሀብታም ልጅ ስለሆነ እኛ የድሃ ልጆች ስለሆነ እንደፈለገ እየመጣ ለምን እንደዚህ ያሰቃየናል እያለ ለጓደኛው እያማከረው ነበር። ለምለም በተቀመጠችበት ነው ሊ መጣና ቆንጭት ዬ ካሉ ሴቶች አንቺ ትሻለሽ፣ ምናለ ተስማምተን አብረን ብንሰራ እያላት ነው። እሷ ግን ካጠገቧ እንዲርቅ እያፋጠጠችበት ሳለ ወዲያውኑ ኤለ ይመጣል። ደግሞ ምን እያደረክ ነው በማለት ከነሱ ጋርም ይተናነቃሉ። ደግሞ ምን ላደርግ እችላለሁ? እዚህ ቤት ግን በጉልበት ነው እንዲህ የሚያስቡት በማለትም በምሬት ይናገራል። ዴቭም በበኩሉ ዝቤት ያስጠላይ ጭቅጭቅ ነው። እህቴም በዚህ ተማራ ነው ብን ብላ የጠፋች ለምለምም ሁሉም ጥፋት የኔ ነው ይቅርታ ዴቭ በማለት ይቅርታ እየጠየቀችው ነበረ። በቃ ቤታችንን እንሄድ ተባባሉ። ከኤላ ጋራ አደይ ግን ደህና አይደለሽም እንዴ? ደህና ነኝ፣ ትንሽ ተጨናንቄያለሁ፣ ይልቅስ አንቺ ፊትሽ ምን ሆኖ ነው በማለት አደይም እየጠየቀቻት ነበረ! ደህና ነኝ አለቻት። ወዲያውኑ ቤዛ እየሮጠች ትመጣና ኤላዬ መጣህ እንዴ? በማለትም ትስማዋለች። ይህን ጊዜ ለምለም በጣም ትናደዳለች። አደይም ለምለምን ለምን እስከምትደባደቡ ድረስ እጅ ትሰጫለሽ? አንቺ እኮ ተሽለሽ መገኘት ነበረብሽ፣ እያለች ለምለምን እየመከረቻት ነው እሷ ሲንጎ በጣም እንደሚወዳት እየነገረቻት ነው። እሱ እኮ ተው ብለው የሚገባው አይደለም እንዴት ብዬ ላስረዳው ደግሞ የዴቭን ነገር እያወቅሽ እየተባባሉ፣ ሁለታቸው እያወሩ ባሉበት ሰዓት ኤላ ይመጣና ይቀላቀላቸዋል ምን እያደረጋች ነው በማለት ጥያቄውንም ያስከትላል? ለምንም ዝም ብሎ ነው አንተን የሚመለከት አይደለም። በቃ ወደ ቤታችን እንሄድ ተባብለው ተያይዘው ወደ ቤታቸው ይመለሳሉ። ኢቭም እህቱን እያሰበ ምን ያህል ቀበጥና ተጫዋች እንደሆነች እያሰበ በጭንቀት ውስጥ ነው። ሊዱዬ የትሄድሽብኝ በጣም በድጌሻለው ጊዜ አልሰጠውሽም እያለ ራሱንም እየወቀሰ ነበር። ለመቀና ንጉስም ወደ እነ ፍቅር ቤት በመምጣት ስለ ሊዲያ ጉዳይ መጠየቅ ፈልገው ፍቅርን ካስጠሩ በኋላ ሊዲያን የት አደረግሻት በማለት ማፋጠጣቸውን ቀጥለውበታል ፍቅርም እናንተን ልጠይቃችሁ እንጂ የእናንተ ስራ በጣም ያስገርመኛል አንዴ ደግ ትሆናላችሁ አንዴ ሰይጣን አርፋችሁ ስራችሁን አትሰሩም ወይ ስለ ሊዲያ ጉዳይ ምን አሳስባችሁ በማለት ትመልሳለች ሌላ የምትፈልጉት ጉዳይ ከሌለ ስለ ሊዲያ ጉዳይ አይመለከተኝም የማውቀው ነገር የለም ከእናንተ ጋር ጊዜን ማጥፋት አልፈልግም በማለት በሩን ዘግታባቸው ትመለሳለች። ዴብም መኝታ ክፍል ቁጭ ብሎ እየተጨናነቀ ባለበት ሰዓት ፍቅር ትመጣለች። ባርኮት ደውለሽ ነግረሻ ላይ በማለትም ይጠይቃታል። ከከተማ ስለወጣ ዛሬ መምጣት እንደማይችል ለዴብ ስልክ ቢደውልለትም እያነሳለት እንዳልሆነ ትነግረዋለች። ም ሊዲያ ማለት ለእኔ በጣም የጓህና ከሰዎች ጋር የተሳሰረች ምስኪን ልጅናት በማለት ጸባይዋን እየገለጸ ነበረ። በመጨረሻም ክፍሉን ለቃለት እንድትወጣና ብቻውን እንዲሆን ይጠይቃታል። ፍቅርም በዚህ ሁኔታ እያየው ትችህ አልሄድም አለችው። ፍቅር አልወጣም እያለች እየተከራከረችው ሳለ አደይ ወደ ውስጥ ትገባለች። አደይንም አጠገቡ እንድትቀመጥ ይጠይቃታል እንዴት አሁን እኔን ውጭ ብለህ ስታበቃ እሷን ተቀመጭ ስላለህ በማለትም ክርክሯን ትቀጥላለች በቃ ብቻዬን ነው መሆን የምፈልገው ውጭልኝ በማለትም ያፋጥጣታል እሷም እየተናደደች ክፍሉን ለቃ ትወጣለች ብም አደይ እኔ በጣም ግራ ገብቶኛል ስለ እሷ ምን ማድረግ አለብኝ እያለ እየጠየቀ ነው አደይም ሊዲያ እኮ በጣም ምስኪንና የዋህ ሰው ናት ማን ሊወስዳት ይችላል ብለህ ታስባለህ በእርግጥም አንቺን ትንቅሻለች ትናገርሻለች፣ ግን በጣም የዋክናት ይላታል። በፍቅር ግፊት እንደዚያ አይነት ነገር እንደምታደርግ አውቃለሁ። ስለዚህ በሊዲያ ምንም አይነት ቅሬታ የለኝም በማለትም አደይ በሊዲያ ቂም እንዳለያዘችባት ትነግረዋለች። አዎ ቂም አትያዥባት በማለትም የልጅነት ታሪካቸውን ይተርክላታል። አባትና እናቱ ተጣልተው ሳለ እሷ የፍቅር ዘፈን ዘፍና ሁለታቸው እንዲታረቁ እንዳደረገችና ምስኪንና የዋህ እንደሆነች እየነገራት ነበር። አደይም ፈጣሪን ተስፋ አድርግ ብዙ አትጨናነቅ ትገኛለች እያለች እያበረታታችሁ ሳለ እሱም አደይ ከጎኑ ስለሆነች እያመሰገናት ሳለ ወደውኑ ቤዛ እየተንደረደረች ወደ ክፍል ትገባለች። እዚህ ምን ትሰሪያለሽ? ስራሽን እንዴት ትረሻለች? ከጧት ጀምሮ ቤት አልተጸዳ ምግብ አልተሰራ እያለች ጭውውቷን ቀጥላበታለች። ዴቭም እናንተ ሴት አይደላችሁም እንዴ? ለምን አትሰሩም? በማለት ቤዛ ላይ ይጮህባታል። እሷም ፍቅርን በልክ አድርገው ምን ይመስላል? በማለት ክፍሉን ለቃ ትወጣለች። ኤላን በበኩሉ ደብሮት ሲቀመጥ እንዴት ታዝናናው እንደነበረ እንዲሁም ኤላን ወዳ ልትስመው ብዙ ጊዜ እንደ እንደከለከላት እያሰበ ይቅርታ በጣም ሊዱ በድየሽ አለው እያለ ራሱን እየወቀሰ ሳለ ወዲያውኑ ለምለም ትመጣለች። ምን ሆነ ነው የደበረህ? ትመስላለህ በማለትም ኤላን እየጠየቀችው ነበረ። የሊዲያ ጉዳይ አሳስቦኛል፣ እሷማ በጣም ታሳዝናለች። ኤላም ምን እንደሚቆጨ ታውቂያለሽ? እዚህ እየደበረኝ ነው በማለት ስትመጣ ፊት አልሰጣትም ነበረ ይላታል። ለምለም በቃ አትጨነቅ፣ ከዚህ በኋላ ላለው ነገር መጠንቀቅ ነው ያለብህ በማለት ኤላንም እያጽናናችው ነበር። ለምለምም የኤላ ጭንቀት ጥርጣሬ ውስጥ እንደከተታት ልትደብቀው አልወደደችም። ዴቭ እህቱ ነች፣ አንተ ግን ምን ሆነ ነው በዚህ ልክ ልትጨናነቅ የሚገባው? ኤላም ሊዲያ ምስኪን ልጅ ስለሆነች በሌላ ነገር እንዳላሰበችው አድርጎ ይነግራታል። እባክህ ልትደብቀኛት ሞክር፣ ልጅቷ ድብና አድርጋ ነው የምትወድሃለችው። ናውል ከዚህ በፊት ፍቅረኛችንን ያገታችሁት ማን ነው? በማለት አደይን ወደ ኩሽና በመሄድ እየጠየቃት ነበር። እሷም ኪንግና ደመቀ ነበረ። ለምን እንደዚህ ሊያደርጉ ቻሉ? አደይም የኪንግን የፍቅር ጥያቄ ስላልተቀበለችው ወደዚህ ድርጊት እንደሄዱ ትነግረዋለች። ግን ለምን እንደዚያ አይነት ጥያቄ ልጠይቀኝ ቻልክ? አለችው አደይም ምናልባትም እኮ ሊዱ ላይም ተመሳሳይ ነገር ፈጽመው ከሆነ በማለትም ምንም እንደማያውቅ አድርጎ አሁንም አደይን እያናገራት ነበረ። እነሱን ጠይቀናቸው ነበር፣ ግን ምንም አዲስ ነገር የለም በማለት አደይም ትመልስለታለች። ጭራሽ ታወራላችሁ እንዴ ይላል ነውል መኝታ ክፍል ዘግቶ ሲጨናነቅ ከቆየ በኋላ ወጣ ብዬ እህቴን ልፈልጋት በማለት ተነስቶ ሊሄድ ሲል የት ልትሄድ ነው? አለችው ቤዛ። እህቴን ልፈልጋት፣ እስኪ ምናለው ወንድሜም እንዳንተ ቢፈልገኝ። ዛሬስ በጣም አሳዘንከኝ። ሊዲያ ነፍስሽን በገነት ያኑረው እያለች ብቻዋን በሀሳቧ እያወራች ነበር። ይህን ንግግሯን አደይ ስለሰማችባት ለምንሳታንኳኪ ታንኳኪ ትገቢያለሽ? እንዴት ጥላ የለሽም አስደነገጥሽኝ! እያለች እየጮኸችባት ነበር። እኔ ምግብ ደርሷ ልልሽ ነው የመጣው። ለማንኛውም ኔ ምግብ ደርሷል በማለት ትታጥቃ ወጣለች። ናኦል ፍቅርን ስለ ሊዱ መጥፋት እጅሽ አለበት እንዴ እያለ ነው። እኔ ምን ብዬ ነው ለእሷ እጅ የሚኖርበት ይልቁን ሳንተን ልጠይቅህ በማለት ሁለታቸው እየተነጋገሩ ነው። ዴቭን በበኩሉ ደመቀን አንገቱን ይዞ እህቴን አምጡ በማለት እያጨናነቀው ነበር። ደመቀ ግን ምናልባት የእህት መጥፋት ፍቅር እጇ ሳይኖርበት አይቀርም በማለት ይነግረዋል። የዚህን ጊዜ እንዴት እሷ አልታየችኝም? ደግሞ ከአፍንጫዬ ስር ሆና እንደዚህ አይነት ድርጊት የምትፈጽመው እያለ በንዴት እየሮጠ ወደ ቤት ይመጣል። ወዲያውኑ ፍቅርን አንገቷን አንቆ እባክልቀቀኝ እኔም ማውቀው ነገር የለም እያለች እንዲለቃት ብትማጸነውም ዴቭ ግን ሊለቃት አልቻለም። አሁንም እህቴን አምጭ እያለ እያፋጠጣት ነበር። የዛሬው ፕሮግራም ያለቀው፣ በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ተሰናበትኳቸው። አመሰግናለሁ።